በበጀት ዓመቱ ባለፉት ስምንት ወራት በባለ በጀት መስሪያ ቤቶች የታዩ የበጀት አጠቃቀም ክፍተቶችን በማየት በቀጣይ ወራት የበጀት አጠቃቀምን ለመለየት የሚያስችል አዲስ አሰራር ተግባራዊ ለማድረግ መታቀዱን የአማራ ክልል ገንዘብ ቢሮ አስታወቀ። በቀጣይ ዓመታትም ውጤት ላይ ብቻ ያተኮረ የበጀት አጠቃቀምን እንደሚከተል ቢሮ አመላክቷል። ጌታቸው ስንታየው ጉዳዩን በጥልቀት ተከታትሎታል። በጀት ማለት ለወደፊት የሚመጣን ገቢና ወጪ የሚተነብይ የንዋይ ወይም የገንዘብ እቅድ ነው። በዚህ እቅድ ውስጥ ግብር፣ ብድር፣ እርዳታ እንዲሁም ወጪ ይካተታሉ። የአንድ ሀገር በጀትም ገቢና ወጫቸው ሲመረመር ከሞላ ጎደል ቋሚ ሆኖ ስለሚገኝ የበጀት ጥቅም ከዚህ ይመነጫል። በዚህም ባለበጀት መስሪያ ቤቶች ቋሚ ገቢና ወጪ ላይ በመመስረት ለወደፊቱ የሚሆነውን ለመተንበይ ይረዳቸዋል። ከዚህ በመነሳትም ባለበጀት መስሪያ ቤቶች በእቅድ በመመራት በበጀታቸው ላይ ሙሉ ቁጥጥር እንዲኖራቸው ያደርጋል። በመሆኑም አላስፈላጊ ወጪዎችን ለመለየትና በፕሮግራም ለመመራት ያግዛል ማለት ነው። የአማራ ብሔራዊ ክልላዊ መንግስት በ2017 በጀት ዓመት የልማት ስራዎች ማስፈጸሚያ የሚሆን 156 ቢሊዮን ብር አጽድቆ ወደ ሥራ መግባቱ የሚታወስ ነው። ይህ የቅድ ማስፈጸሚያ በጀት በአስፈጻሚው አካል እየተገመገመ መምራት ያለበት በመሆኑ የአማራ ክልል ገንዘብ ቢሮም የበጀት ዓመቱ የስምንት ወር አፈጻጸም እንደሚመስል የየተቋማቱ ኃላፊዎች በተገኙበት ውይይት አድርጓል። የአማራ ክልል ገንዘብ ቢሮ ኃላፊ ዶክተር ጥላሁን ማሪ በበጀት ዓመቱ ባለፉት ስምንት ወራት በባለበጀት መስሪያ ቤቶች የታዩ የበጀት አጠቃቀም ክፍተቶችን በማየት በቀጣይ ወራት የበጀት አጠቃቀምን ለመለየት የሚያስችል አዲስ አሰራርን ተግባራዊ ለማድረግ መታቀዱን ያብራራሉ። ወጭም መሰረት ተደርጎ የበጀት ጥያቄዎች ይቀርባሉ። በእኛና በእናንተ መካከል የሚኖረው ክርክር ያንን መሰረት ያደረገ ነበረ የሚሆነው። አሁን ግን ሁለቱንም አፕላይ እናደርጋለን ፕሮግራም በጀቲንግ እና ላይን አይተም በጀቲንግ የበጀት ክርክራችን ስሚያችን የሚሆነው ላይን አይተም በጀቲንግ ይሆናል። ነገር ግን በሻዶው ፕሮግራም በጀቲንግንም አፕላይ እናደርጋለን ማለት ነው። ያ ማለት ፕሮግራም በጀቲንግ ስንል የበጀቱን ወስዳችሁ ምን አውትካም እንደሚኖረው ኤክስፔክትድ አውትካም ከእናንተ ኤክስፔክት ይደረጋል ማለት ነው። እያንዳንዱ ተቋማት ኃላፊዎች በተገኙበት የመደበኛና ካፒታል በጀት አጠቃቀም ጥንካሬና ድክመቶች የቀረቡ ሲሆን በተለይም በቀጣይ ለሚደረጉ የበጀት ሽግሽግ ስራዎች ኃላፊዎቹ እውቅና እንዲኖራቸው ተደርጓል። ቢሮቸው በበጀት አጠቃቀሙ ከባለፈው ዓመት የተሻለ እንደነበር ያነሱት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው የክልሉ ገንዘብ ቢሮም ተቋማት በጀታቸውን በአግባቡ እንዲጠቀሙ በማድረግ ረገድ እያደረገ ያለው ድጋፍና ክትትል አመርቂ ነበር ብለዋል። አጋጣሙ 60% አቨሬጅ 76 ሰባ ምናምን የገቡው አሉ። ቅድም ታንኪው እንደተባሉት እንደ ጀነራል ኦዲተር አይነት ተቋማት ጥሩ አፈጻጸም ያላቸው እኛም ምስጋናውን እንሰጣለን። አርያ ናቸው፣ እነሱን መከተል ይገባናል። ሌሎች ተቋማትም አሁን ስናየው ባቨሬጅ 60 ምናምን ፐርሰንት ማለት ጥሩ ነው፣ ግን የትኩረት ማዕከላችን ያው ከተግባር ጋር ማስተሳሰር መቻል አለብን የሚል ሐሳብ ስላለኝ ነው። ለዚህም የ ገንዘብ ቢሮ በየጊዜው የሚያደርገው ድጋፍና ክትትል ፕላስ አሁን በዚህ ዓመት የሚያየሁት የገንዘብ ቢሮ የውስጥ ኦዲት ተቋማችን ላይ ገብተው ያደረጉት ድጋፍ በጣም አመርቂ ነው። የአማራ ክልል ስራና ስልጠና ቢሮ ምክትል ቢሮ ኃላፊ ወይዘሮ መሳይ የመኮንንም ካፒታል በጀት አጠቃቀም ላይ የታዩ ውስንነቶች ጥሬ ገንዘብ እጥረት ጋር ተያይዞ የተፈጠሩ በመሆኑ ችግሩን ለመፍታት ገንዘብ ቢሮ በትኩረት እንዲሰራ ጠይቀዋል። ወደ ካፒታል በጀት ስንመጣ እናንተም በኋላ ላይ ብታግዙም ብለን የምናስበው ወደ እኛ ተቋም ወደ ሀያ ነባር ግንባታዎች አሉ፣ አዲስ ደግሞ ወደ 13 ግንባታዎች አሉ። ነገር ግን ነባሮቹ የቆዩ ቢሆኑም ወደታች ታች በሚወርድ ጊዜ ጥሬ ገንዘብ እጥረት በጣም አለ። 18 ቀን 15 ቀን ነው እናንተ ላይ መጥቶ የሚቀመጠው። እታች በጣም ጫጫታ ነው ያለ። የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰትዬ በበኩላቸው የክልሉ ገንዘብ ቢሮ ባለፉት ስምንት ወራት የነበረውን የበጀት አጠቃቀም እንዲገመግም መደረጉ ለቀጣይ ወራት በጀትን በፍትሐዊ መንገድ ለመጠቀም የሚረዳ መሆኑን አንስተዋል። እንዳሚኮም የስራ ማስኬጃ አጠቃቀም ዝቅተኛ ነው። ለዚህ ምክንያቱ ደግሞ የስምሪት ስራ የተጀመረው ከሁለተኛው መንፈቅ ዓመት በኋላ በመሆኑና ከፕሮጀክት ስራዎችም ጋር ተያይዞ የውጭ ምንዛሪ ዋጋ ማሻቀቦ ስለመሆኑ አንስተዋል። ከስራ ማስኬጃ አንጻር በብዙ መንገድ ዝቅተኛ አፈጻጸም ነው ያለን ከካፒታል ፕሮጀክቶች ጋር ተያይዞ የአሚኮ በርከት ያሉ ፕሮጀክቶች አሉት። አንደኛው ደሴ ነው፣ ባለ 14 ወለል። እሱ ጥሩ አፈጻጸም ላይ ነው ያለው። ከዋጋ ልዩነት ጋር ተያይዞ ኮንትራክተሩ የሚያነሳቸው ጥያቄዎች አሉ። በጥቅል እንደ ክልል አፈጻጸም የሚታዩ ይሆናሉ ብዬ አስባለሁ። በቀሪ ወራትም ማቴሪያሎች ስለገቡ፣ ብረትና ሲሚንቶ ስለገባ፣ በዚህ አመት የያዝነውን ገንዘብ የመጠቀም እድላችን ሰፊ ነው። እንዲያውም ተጨማሪ ክፍያ የምንጠይቅ ይመስለኛል። አፈጻጸማቸው ጥሩ እየሆነና በየጊዜው በቦርድም በተቋሙ እየተገመገመ ስለሆነ ከተሳታፊዎች ለተነሱት ሀሳቦችም የአማራ ክልል ገንዘብ ቢሮ ኃላፊ ዶክተር ጥላሁን ማሪ ተከታዩን ምላሽ ሰጥተዋል። የካፒታል በጀት አፈጻጸሙ ከውጭ ግዢ ጋር የተያያዙትም ይሄ የኤልሲ ኢሹ ያለባቸውን እነዚህንም ግምት ውስጥ እናስገባለን። የትኝ የትኞቹ ግዢዎች የኤልሲ ኢሹ አለባቸው የሚለው በእኛ በኩልም የተወሰነ መረጃ ስላለ እነዛን ቶለሬት የምናደርግበት ሁኔታ ይኖራል። አዳዲስ ፕሮጀክቶችም በቅድሚያ ክፍያ ተከፍሎ ምናልባት ፐርሰንት ወደ ስራ የገቡ ሊኖሩ ይችላሉ። ምናልባት ዚህ ላይ ነው መረጃ ሙሉ መረጃ የማይኖረን። ነገር ግን ሪፖርቶቻችሁ ላይ እነዚህ ሁሉ አካቶ መላክ ያስፈልጋል። ከጥሬ ገንዘብ ጋር ተያይዞ የተነሳው ምናልባት አሁን ከቅርብ ጊዜ ወዲህ የጥሬ ገንዘብ እጥረት እያጋጠመን ስለሆነ ትንሽ የካፒታል ፕሮጀክቶች ላይ የመዘገየት ሁኔታዎች አሉ። ይሄ በቀጣይ ወራትም ያው ቅደም ተከተል አሲዘን ነው ጥሬ ገንዘብ የምንለቀው። የክልሉ ገንዘብ ቢሮ በቀጣይ ዓመታትም ጤት ላይ ብቻ ያተኮረ የበጀት አጠቃቀም እንደሚከተል ታውቋል።